ሰላም ሰላም፣ እንዴት ናችሁ? ውድ ተመልካቾቻችን፣ ዛሬ ደግሞ እጅግ በጣም ቆንጆና ዘመናዊ የሆነ ቤት ይዘን መትናል። ውድ ተመልካቾቻችን፣ እንግዲህ ስለዚህ ቤት መረጃ እስከ መጨረሻ የምናስቃኛችሁ ይሆናል። እናንተም እንድትከታተሉ በዚሁ እጋብዛችኋለሁ። ተመልካቾቻችን፣ እንግዲህ ሁለት መቶ ሀያ ካሬ ላይ የተሰራ ጂ ፕላስ ቱ እጅግ በጣም ቆንጆና ዘመናዊ ሆነው የተሰራ ቤት ነው። እንግዲህ ከግቢ ምንጀምር፣ ግቢው ሶስት መኪና ማቆም የሚችል ፓርኪንግ አለው። ውድ ተመልካቾቻችን፣ ወደ ውስጥ ገባ ስንል በጣም ሰፋ ያለ ሳሎን እናገኛለን። እንደዚሁም የሰራተኛ መኝታ እና ክሎዝድ ኪችኖች አሉት። በአጠቃላይ ይሄ ቤት ስምንት መኝታ ቤቶች እና እንደው ስምንት ሻወር ሽንት ቤቶች አሉት። ግቢው በግሪን የተሸፈነ እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን እንደሚታዩት፣ ይኸው ግቢው በግሪን የተሸፈነ እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን ይሄ ቤት እንግዲህ እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ነው። ኦፕን ኪችን አለው፣ ክሎዝድ ኪችን አለው፣ የሰራተኛ መኝታ እንደዚሁም ስምንት መኝታ ቤቶች አሉት። ወደ ውስጥ ገባ ስትል ደግሞ ጋርደን አለው፣ እጅግ በጣም በቆንጆ እና በጥሩ ሁኔታ የተሰራ ጋርደን አለው። እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን እጅ መታጠብ አሁን በድዩና ዲዛይን የተሰራ ቆንጆ ቤት ነው። ሳሙና ባዝ አለው ሁሉም ነገር የተሟላ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። የምንገኘው በሰሚት አካባቢ ነው። ሰሚት ፍርድ ቤት ፍርድ ቤት ፊት ለፊት ነው። ውድ ተመልካቾቻችን እንግዲህ ይሄ ቤት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ይሄ ቤት መግዛት የምትፈልጉ ወገኖቻችን ካላችሁ እንግዲህ በትልክ መትመራችን 0911 6 6 ላይ ደውላችሁ ሄሎ ማለት ይቻላል። ዋጋም ተቆርጦለታል። ውድ ተመልካቾቻችን እጅግ በጣም በቅናሽ ዋጋ ይሸጣል ማለት ነው። ስልሳ ሚሊዮን ብር ጥሪ ነው። ውድ የላይ ፕሮፐርቲ ቤተሰቦች እንግዲህ በዚሁ አጋጣሚ ደግሞ ቻናላችን ሰብስክራይብ እንዲታደረጉን በዚው ጠይቃቸ አለው። እንግዲህ የላይ ፕሮፐርቲ ቤተሰብ ያሉናቸው ቻናላችን ሰብስክራይብ አርጋቸው መቀላቀል ትችላላችሁ። የላይ ፕሮፐርቲ ቤተሰብ የሆናችሁ ወገኖቻችን ደግሞ እንግዲህ የደውል ምልክቱን በመንካት ሁሌ የምንለቃቸው ቪዲዮ እናንተ ጋ እንዲደርስ ማድረግ ትችላላችሁ። ውድ ተመልካቾቻችን እንግዲህ ይህ ቤት እጅግ በጣም ቆንጆና ዘመናዊ ቤት ስለሆነ ለመግዛት የምትፈልጉ ካላችሁ እንግዲህ እንዲደውሉልን በዚሁ እጋብዛችኋለሁ። ውድ ተመልካቾቻችን ይሄንና ይሄን የመሳሰሉት ቆንጆ የድርጅት ቤቶችም እንደዚሁም የግለሰብ ቤቶችንም በየቀኑም እና በየጊዜ በዚህ ቻናል ስለሚታገኙት እንግዲህ ቻናሉን ሰብስክራይብ አርጋችሁ እንድትከታተሉ ደግሞ በዚህ እጋብዛችኋለሁ። ዲ ተመልካቾቻችን እንግዲህ ከዚህ በመቀጠል ደግሞ የማስረዳችው ነገር ቢኖር እኛ በአዲስ አበባ ከተማ በአስራ አንዱ ክፍለ ከተማ ስለምንሰራ ማንኛውም ቦታ ቤት ለመግዛትና እንደዚሁም ቤት የሚሸጥ ቤት ካላችሁ እንዲደውሉልን በዚሁ እጋብዛችው። በዚህ ብቻም አይደለም፣ በሸገርዚቲ ዙራ በለገጣፉ ለገዳዴ እንደዚሁም ቆዬ ፈጬ እንደውም በስሉልታ አካባቢ ሁሉም ስለምንሰራ፣ እንዲደውሉልን በዚህ እጋብዛችኋለሁ። ውድ ተመልካቾቻችን፣ እዚህ ዓለም ዳርቻ ያላችሁት ወገኖቻችን እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልን። አመሰግናለሁ።